ሰላም ጤና ይስጥልኝ ተመልካቾች፣ እንዴት አድራችኋል? ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። የኑሮ ውድነት በዜጎች ላይ የሚያስከትለውን ጫና ለመቀነስ በመንግስት እየተሰሩ ካሉ ስራዎች ጎን ለጎን እያንዳንዱ ግለሰብ የራሱን ጥረት ማድረግ እንደሚገባው የምጣኔ ሀብት ባለሙያዎች ይመክራሉ። በዚህ በኩል የተለያዩ ስራዎችን በመስራት ተጨማሪ ገቢ ማግኘት የቻሉ ዜጎችን ተሞክሮ እንመለከታለን። ባልደረባችን ኤዶማማረ በጉዳዩ ላይ የምጣኔ ሀብት ባለሙያ አናግራ ያሰናዳችውን ዘገባ አብረን እንከታተል። ወጣት ቅድስት ሰለሞች ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለመቋቋም በሚል ወደ ግል ስራ ፊቷን ካዞረች ሶስት ወራት ተቆጥረዋል ወጣቷ አሁን ላይ የወረቀት ዘንቢሎችን በዘመናዊ መልክ በማምረት ለገበያ በማቅረብ ላይ ትገኛለች ባንክ ነበር የምሰራው ወደዚህ ስራ የገባሁት ያው ፕሮዳክሽን ላይ መግባት ትፈልግ ነበረ ማኒፋክቸሪንግ ላይ ፔፐር ባግ እኛ ሀገር ያው አዲስ ነው ብዙ አልተለመደም ኢቨን ዘርፍ ራሱ የለውም ያው በህትመት ስር ነው አንድ ላይ የሚገባው እንጂ ራሱን የቻለ ዘርፍ የለውም ነገር ግን ከሀገር አንጻር በጣም ትልቅ አስተዋጽኦ ነው ያለው። ፔፐር ባግን ከውጭ እያስመጡ የሚጠቀሙ ሰዎችም አሉ። ፓኬጂንግ በጣም ክፍተት አለ። ስለዚህ ፉል የሆነ አውቶማቲክ ፔፐር ባግ ማሽን አምጥተን እዚህ ከውጭ የሚመጡ ፔፐር ባጎችንም ማስቀረት ሀገራችን ውስጥንም፣ ደሞ ፌስታልን፣ ፌስታል ያው ከአካባቢ ብክለት አንጻር ከመሌት መበከል ከብዙ ነገር አንጻር ብዙ ጉዳት ስላለው ያንን ማስቀረት ነው። በተለያዩ የንግድ ዘርፎች ላይ ተሰማርታ የቆየችው ሀናሸቱ የሞከረቻቸው ስራዎች ሁሉ በህይወቷ የምታልመውን ለውጥ ሊያመጡላት አለመቻላቸውን ትናገራለች። ከቤተሰቧ ጋር በመወያየት የህትመት ስራ ላይ ከተሰማራች በኋላ ግን ውጤታማ መሆን መቻሏን ትገልጻለች። በንግድ ላይ ነው የቆየሁት ለብዙ ጊዜ ምሰራ የነበረው መጀመሪያ የልብስ ፌት ነበረ። ልብስ ፌት ላይ ሰራ ነበር ለረጅም ጊዜ በዛኛው ቢዝነስ ብዙም የሚያስኬደኝ አልመሰለኝ። ወደ ህትመቱ ስራ የምጣኔ ሀብት ባለሙያው ወሮታው በዛብህ የኑሮ ውድነትን ለመቋቋም ዜጎች ተጨማሪ ገቢ የሚያገኙበትን መንገድ ቢያማትሩ የተሻለ እንደሚሆን ይመክራሉ። ህይወትን ለመቀየር ሰዎች በጋራ የመስራት ባህልን ማሳደግና ሊሰሩባቸው የሚችሉ ዘርፎችን መለየት እንደሚጠበቅባቸውም ያስረዳሉ። ዓለም በከፍተኛ ውድድር ውስጥ ናት የሚሉት የምጣኔ ሀብት ባለሙያው የኑሮ ውድነት ይረግባል ብሎ ከመጠበቅ ይልቅ ሁሉም ዜጋ የኑሮውን ጫና ለመቅደም ጥረት ማድረግ እንደሚገባው ይገልጻል። እና አለም ዛሬ እሽቅድድም ውስጥ ነች። ማንም ማንንም አይጠብቅም። ሁሉም መሸጥ ይፈልጋል፣ መግዛት ይፈልጋል። የቴክኖሎጂ ግስጋሴ ያለ የአቅርቦቱና የፍላጎቱ ደረጃ ከህዝብ እድገት ጋር የማይጣጣምባቸው በተለይ ታዳጊ ሀገሮች በተለይ ውጭ ብዙ ነገር ከውጭ የሚገዙ ሀገሮች፣ የራሳቸው ጠንካራ የውጭ ምንዛሬ ያላፈሩ ሀገሮች፣ የራሳቸው ትልቅ ኤክስፖርት ገቢ የሌላቸው ሀገሮች የራሳቸው ትልቅ የቱሪስት ፍሰት የሌላቸው ሀገሮች የራሳቸው ትልልቅ ኢንቨስትመንት ማዕከል መሆን ያልቻሉ ሀገሮች በሽመታና በጥሬ ዕቃ አቅርቦትና በአደጉ ሀገሮች የኢንዱስትሪ ምርት ልውውጥ መካከል ከፍተኛ ልዩነት ስለሚኖር የኑሮ ውድነት እንደውም ከዚህ በላይ ይቀጥላል። ባለታሪኮቻችንን ሀናና ቅድስትን ጨምሮ ገቢያቸውን ለማሳደግ ለቆረጡ የኑሮ ውድነት እለት ዕለት እንቅልፍ የሚነሳቸው አይሆንም። ይህ ተሞክሮ በሁሉም ዘንድ ቢሰፋ እንደ ሀገር ብዙ ማትረፍ እንደሚቻል የዘርፉ ባለሙያዎች ይናገራሉ። ዲጂታል ኢኮኖሚን ኦን ለማድረግ የሚደረገው ጥረት ከግብ እንዲደርስ ከግለሰቦች አንስቶ የሁሉም ተቋማት ርብርብ አስፈላጊ ነው። ተቋማት ለዘመናት የተሰራበትን የወረቀት አሰራር በዘመናዊ ዲጂታል አሰራር መቀየር ኃላፊነት እንዳለባቸው ይገለጻል። ለዛሬ የመማር ማስተማር ሂደትን በማዘመን የመምህራንን ስራ ጫና የሚያቀል ሶፍትዌር በማበልፀግ በተለያዩ ትምህርት ቤቶች ተግባራዊ ማድረግ የቻለን ወጣት ተሞክሮ እንመለከታለን። ሪፖርተራችን ኤዶሚያስ ንጉሴ ያናግሮታል። ዝርዝሩን ከወጣቱ አንደበት ተከታትለን መለስ ስሜ ሰረፀፍሬ ስዋት ይባላል። የኢምፓየር ቴክኒካል ሶሉሽን ስራ አስኪያጅ ነኝ። ድርጅታችን የሚሰራው የተለያዩ ሶፍትዌሮችን እያበለጸገ እንደ ፕሮዳክትና እንደ ሰርቪስ አድርጎ ለተለያዩ ድርጅቶች እና ትምህርት ቤቶች ያቀርባል። ከተመሰረትንበት ጊዜ ጀምሮ ለተለያዩ ድርጅቶች የተለያዩ ሶፍትዌሮችን እያበለጸገን ቆይተናል። ከነዚህም ውስጥ የካንቲን ማኔጅመንት ሲስተም አንድ ድርጅት ውስጥ ያሉ ሰራተኞች የምግብ ስርዓታቸውን የሚቆጣጠር ሶፍትዌር ነው። ከዛ ውጭ ኢኮሜርስንና ማርኬት ፕሌሶችን ዌብሳይት እና ሞባይል አፕሊኬሽኖችን ዲቨሎፕ አድርገናል ማለት ነው። ከዚህ ውጭ ደግሞ አሁን አክቲቭሊ በደንብ እየተሰራበት የሚገኝ ስኩሌክስ የተባለ ሶፍትዌር ዲቨሎፕ አድርገናል ማለት ነው። ሶፍትዌሩ ብዙ ትምህርት ውስጥ የሚሰሩ ስራዎችን ለማካተት ሞክሯል። አንድ መምህር የሚሰራቸውን ስራዎች ብንመለከት በየቀኑ ክላስ ውስጥ የገባ ቴናሶችን ይዛል። ያና ቴናሶችን በወረቀት ላይ የሚዛቸው ቴናሶች ይሰበስብና ልክ ሴሚስተር መጨረሻ ላይ አንድ ተማሪ ምን ያክል ቀን መጥቷል፣ ምን ያክል ቀን ቀርቷል፣ ምን ያክል ደግሞ በፍቃድ ቀርቷል የሚለውን ነገር እሱን ቆጥሮ ይደምራል ማለት ነው። ከዛ የእያንዳንዱ ደግሞ ፈተናዎች ቴስት፣ ሚድ፣ ፋይናል እያንዳንዱ ያመጣቸውን ፈተናዎች ይደምርና ከመቶ ፋይናል ያስቀምጣል የራሱን ትምህርት ማለት ነው። ልክ እንደ እሱ አይነት ደግሞ ለምሳሌ አንድ ክላስ ውስጥ አስር ትምህርት የሚማሩ ከሆነ ከአስሩ መምህራን እየሄደ ይሰበስብና ውጤታቸውን ከመቶ ያመጡትን ውጤት ይሰበስብና አጠቃላይ ሮስተሩን ከመቶ ሁሉንም ሳብጀክት ይደምራል። ያንን ደምሮን ከሰራ በኋላ አማካያቸውን ይሰራል። ከዛ ደግሞ በዛ መሰረት ደግሞ ደረጃውን ይሰራል ማለት ነው። ያን የሰራ ሮስተር ሪፖርት ደግሞ በሰርተፍኬት መልኩ ራሱ ጀነሬት አድርጎ ያቀርብለታል ማለት ነው። አስተማሪው ከዛ ውጭ ወርክሽት መላክ ሲፈልጉ አሳይመንት መላክ ሲፈልጉ በዛ ላይ መላክ ይችላሉ ማለት ነው። ወላጆችም ደግሞ በየእለቱ ለምሳሌ አንድ ልጃቸው ከቀረ ልጃቸው እንደቀረ አስተማሪው አፕሊኬሽኑ ላይ ቀርታ ብሎ ካስገባው ለወላጆቻቸው እንደቀረ የሴሚስ ሜሴጅ ይደርሳቸዋል ማለት ነው። የትምህርት ላይ ዳይሬክተሮችን ብናይ ለምሳሌ ክላስ ፕሮግራም ማውጣት፣ የአመቱን ደግሞ አካዳሚ ካላንደር ማውጣት የመሳሰሉት ነገሮች እዛ ላይ አንድ ጊዜ ካስገቡ በኋላ ለወላጆች፣ ለመምህራን ፈተና ሲኖር፣ ስብሰባ ሲኖር የመሳሰሉት ነገሮች በስኬጁል መሰረት ለወላጆችም ለመምህራንም ራሱ ኖቲፋይ እያደረገ ይሄዳል። ስብሰባዎች ሲኖር ወይ መልእክቶች ሲኖሩ ምንድን ነው የሚያደርገው? አንድ ዳይሬክተር በወረቀት ያዘጋጅና ያን ለአስተማሪዎች ወጥቶ ሰጥቶ አስተማሪዎች ደግሞ በየክላሱ ይሄዱ ይበቱና ለወላጆች እንዲያውቁ ይደረጋል ማለት ነው። አሁን ግን እዚሁ ሶፍትዌሩን ተጠቅሞ አንድ ጊዜ ለሁሉም ወላጆች አንድ ጊዜ እዛው መልእክቱን ብቻ ያስገባል። ሴንድ ሲለው ለሁሉም ወላጆች በአንድ ጊዜ ይደርሳቸዋል ማለት ነው። ስለዚህ ይሄ ለዚህ የሚያወጣውን ታይሙን ወረቀቱን ምናምን ሴቭ ያደርጋል ማለት ነው። ተማሪዎችም ደግሞ እዛ ላይ ልክ አሳይመንት የሚላክላቸውን ወርክስት የሚላክላቸውን በዛ በኩል ማግኘት ይችላሉ። ኢንትራንስ ኤግዛም ፈተና ያለባቸው ተማሪዎች ለእነሱ ደግሞ እስከዛሬ የነበሩት ኢንትራንስ ኤግዛሞችን አስገብተላቸዋል። እያንዳንዱን ፈተና ይፈተናሉ። ውጤታቸውን መዛቱ ጋር ያሉ ከተሳሳቱ ቀይ አድርጎ ምልክት እንትኑን ሲሳሳቱ ማብራሪያውን ይሰጣቸዋል። ትክክል ከሆኑ ራይት እንደሆነ ይሰራላቸው እና ፈተና ሲጨርሱ ምን ያክል እንዳመጡ እዛው ላይ ያሳያቸዋል። ስለዚህ ስልኩን አስገብቶ አንድ ተማሪ ሬጂስተር ሲደረግ ለወላጁ ወደዚህ ይህን የሚያይበትን ስልክ ቁጥሩ ወደ ስልክ ቁጥሩ ፓስወርድ ይልክለታል። ከፓስወርዱ ጋር ሊንኩን አብሮ ይልክለታል ማለት ነው። አሳይመንቶችን፣ የክላስ ፕሮግራሞችን፣ ፈተናዎችን ምናምን ከስንት እናመጣ አቴንዳንሶቹን እያንዳንዱን እዛ ላይ ገብቶ መከታተል ይችላል ማለት ነው። እንዴት መጠቀም እንዳለባቸው ዩቲዩብ ላይ ራሳችን አፕሎድ አድርገናል። ቱቶሪያል አለ እንዴት መጠቀም እንደሚችሉ። ስለዚህ በዛ መልኩ በቀላሉ ማግኘት ይችላሉ ማለት ነው። ችግርም ሲኖር ደግሞ የኛ ቲም ስላለ በየትምህርት ቤቶቹ ሰፖርት የሚያደርጋሉ። በዚሁ ሶፍትዌር ላይ አሁን ለቀጣይ ዓመት ከተወሰኑ ባንኮች ጋር ፕሮሰስ ጀምረናል። አብሮ እዛው ክፍያውንም እዛው ላይ ለመጨረስ ማለት ነው። አሁን ቴሌብር ጋር ኢንቴግሬት አድርገው በቴሌብር እንትን ማለት ይቻላል። ከዛ በተጨማሪ ደግሞ ባንኮችን የተለያዩ ባንኮችን እንክሉድ በማድረግ እዛው ላይ አሁን እየሰጠ ያለው ከአካዳሚኩ በተጨማሪ ደግሞ የፋይናንሻሉ ተጨምሮበት ወላጆች ክፍያቸውን እዛ ላይ እንዲከፍሉ ቀኑ ከመረሱ በፊት ለወላጆች እዛ ላይ ኖቲፋይ እንዲያደርጋቸው ከዛ ደግሞ ለትምህርት ቤት ደግሞ ዳይሬክተሮች ደግሞ ማንከፈለ ማናልከፈለም የሚሉትን የመሳሰሉትን ነገሮች ደግሞ እዛው ላይ እንዲከታተሉ እና ከወረቀት አጥቶ በቃ በዚሁ በአፕሊኬሽን ተጠቅሞ ይህን ነገር ሴቭ እንዲያደርጉ ማድረግ ማለት ነው። ተመልካቾቻችን አሁን ደግሞ የምናልፈው የጠዋት ገበያ ቅኝት ወደምናደርገው ጉዳያችን ነው። ለዛሬ ዘነበወርቅ የገበያ ስፍራን መርጠናል። በስፍራውም ተጨማሪ መረጃዎችን ልታደርሰን ባልደረባችን አገርነሽ አየልኝ ቀጥታ መስመራችን ላይ ትገኛለች። አገርነሽ፣ እንዴት አድረሻል? እንደው ባለሽበት ስፍራ ያለው የገበያ ድባብ ምን ይመስላል፣ የትኞቹ ምርቶች ናቸው ለግብይት የቀረቡት፣ ዋጋቸውስ ምን ይመስላል የሚለውን አካተሽ ያለውን ድባብ ብታስቃኝን? መልካም አመሰግናለሁ ብርክታዊት፣ እንደምን አድረሻል? አንቺም ቀደም ብለሽ እንደጠቀሽው በዘነበ ወርቅ የአትክልትና ፍራፍሬ ግብይት ማዕከል ነው የሚገኘው። በዚህ ቦታ ቀደም ብዬ ያለውን የጠዋት ገበያ ቅኝት አድርጌ የነበረ፣ በዋናነት ደግሞ ባደረግኩት ምልከታዬ በስፋት ምርቶች ቀርበው የተመለከትኩት የአትክልት የሚባሉትን የግብርና ምርቶች ነው። ከዚህ ስፍራ ፍራፍሬ ምርቶችን ያን ያህል ባልመለከትም በአትክልት ምርቶች በኩል ግን በቂ የሚባል የምርት አቅርቦት መኖሩን በቅኝት ቀደም ብዬ ተመልክቻለሁ። በዚህም ደግሞ ያሉት የአትክልት ውጤቶች ዋጋቸው ምን ይመስላል የሚለውንም እንዲሁ እግረ መንገዴን ቅኝት አድርጌ ነበረ። በቦታው ባደረግኩት ቅኝት ታዲያ ቀይ ሽንኩርት ከዘጠና ብር እስከ መቶ ብር፣ ቃሪያ ከሰማኒያ ብር እስከ መቶ ብር፣ ሎሚ እንዲሁ ከመቶ ብር እስከ መቶ ሃያ ብር፣ ቲማቲም ከ25 እስከ 30 ብር፣ እንዲሁ ድንች ደግሞ ከ35 ብር እስከ 40 ብር እንዳላቸው የጥራት ልዩነትና እንደየመጡበት አካባቢ ዋጋ ወጥቶላቸው በኪሎ ግብይት እየተፈጸመባቸው እንደሚገኝ ባደረግኩት ቅኝት የተመልክቸ ነበር። ከእነዚህ በተጨማሪ ነጭ ሽንኩርት 350 ብር፣ ካሮት 50 ብር፣ ጠቅል ጎመን 30 ብርና ፎሶሊያ ደግሞ 80 ብር በኪሎ እንዲሁ ዋጋ ወጥቶላቸው ግብይት ሲፈጸምባቸው ባደረኩት ቅኝቴ ተመልክቼ ነበር። ከነዚህ የግብርና ምርቶች በተጨማሪ በተለይ ቅጠላቅጠል ብለን የምንጠራቸው የግብርና ምርቶችም እንዲሁ በሰፊው ለገበያ ቀርቦ ተመልክቼ ነበር። እነዚህ የቅጠላ ቅጠል የምንላቸው የግብርና ምርቶች ታዲያ በባህሪያቸው ብዙ ጊዜ በኪሎ ሳይሆን በእስር ነው ግብይት የሚፈጸምባቸው እንደዚህ አይነት ቦታዎች ላይ ና ከእነዚህ መካከል የተመለከትኩት የሀበሻ ጎመን ብለን የምንጠራው ከአርባ ብር ጀምሮ እንዲሁ ደግሞ የሲማሮ ወይም የጉራጌ ጎመን ብለን የምንጠራው ከመቶ ብር ሰላጣ እና ቆስጣ ከሰላሳ ብር ጀምሮ እንደ ሸማቹ አቅምና ፍላጎት ግብይት እየተፈጸመባቸው እንደሚገኝ እንዲሁ በቦታው ባደረግኩት ቅኝት የተመልክቻለውኝ። በቦታው ያደረግኩት የጠዋት ገበያ ቅኝታችን ይህንን ይመስላል ይችላል ከዛ በተጨማሪ ምናልባት ያልገለጽኩት ግን በዛሬው የጠዋት ገበያ ቅኝቴ ካገኘሁት መረጃ ዋናው በዚህ ሳምንት ያለው የምርቶች ዋጋ ካለፈው ሳምንት ጋር ሲነጻጸር በአብዛኛው የሚባሉ የግብርና ምርቶች ላይ መጠነኛ የሆነ ቅናሽ የታየበት መሆኑን ነጋዴዎቹም ሸማቾቹም ነግሮኛል። ከዚህ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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።